በጣም አጥፍቻለሁ። እንዳሰብኩ እንዳሰኩ አይደለም፣ በእውነት በእውነት የሱንጭ የሱንጭ ችግር እንጂ ያንተን ሳልረዳ ቀርቼ በጣም ይቅርታ። ነገር እኮ የሚያስቀይም ነገር ሆኖ ሳይሆን በሰዓቱ ያሳየው ሪያክሽን ነበረ፣ ግን እኔም በወቅቱ በጣም ትጭንቄ ነበር። ያንተን የለፋውን ለመጣል ፈልጌ አይደለም። ግን እዚህ ጋር አሁን እየዛቱበትም ነበር ወቅቱ፣ እሱም እየፈራ ነው፣ የሜድ ፍላጎትም አልነበረውም እ ግን በእኔ ጉልበት ነው የሄደው። በጣም ይቅርታ፣ በጣም አጥፍቻለሁ። ይታወቀኛል። እዛውኝ እኮ በስልክ መጨረስ ይችል ነበረ ግን የልቤ ስለማይሞላ እዚህ መጥቼ ማመስገን ስላለብኝ፣ ይቅርታ መጠየቅ ስላለብኝ ነው የመጣው። በእርግጥ ልክ እንደ ሰው ዝም ብለህ ልትቀየም ትችላለህ። ነገር ግን ከዛ ድረስ እዚህ አንተን ሊያገኝህ ነው የመጣው መጥቷል የሚባል ነገር ስሰማ ነው እ የዛ እሱ ይቅር ያለው። ስለዚህ እንኳን ደስ ያለህ፣ እናጨብጠን። አንተም እግዚአብሔር ውለታን ውለታችሁን ፈጣሪ እንግዲህ እንደዚህ ይከፍላል። ወደ ቀጣይ ፕሮግራማችን ስንሄድ አንተን ያስከፋ ያስደስተ ማናገር እሱ ትንሽዬ ስጦታ ብሰጠው አለ እና ስጦታው ሰላም እንደናችሁልኝ፣ ውድ የቻናል የቤት ሰዎች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁ ሰብስክራይብ እንደሚሄድ ደወል ምልክታውን መጫናችሁን እንዳትረሱ። ዛሬ እንግዲህ በጣም ደስ ብሎኛል። የእናንተ ድምጽ ለኔ ምን ያህል ዋጋ እንዳለው ስለተረዳሁት በጣም ደስ ብሎኛል። ባለፈው እንግዲህ ስለ ዮሴፍ ነግሬያችሁ ነበረ። የእሱን ስራ ስንሰራ በጣም ብዙ ወጪዎችን እንዳወጣንና ስራውን ለመጨረስን ብድር ውስጥ መግባታችን መንገሬን የምታስታውስት ነው። እንግዲህ የእሱን ስራ እየሰራን ሳለ በጣም ብዙ ወጪዎችን ስላወጣን ያንን ያወጣነውን ወጪ እንዲተካልን ለዮሴፍ ነግረነው ነበረ። እሱ ግን ያወጣችሁት ወጪ በጣም ብዙ ስለሆነ ያንን ማድረግ ስለማልችል ብሎ የተወሰነ ገንዘብ ነበረ እየሰጠን። በሰዓቱ እንግዲህ ለዮሴፍም ቪዛው ተመተውለት ስለነበረ ትኬት ቆርጠው ወደ ፈረንሳይ ሀገር ስለሄዱ እኛ ምንም ማድረግ አልቻለም ነበረ። እንግዲህ ያንን ቪዲዮ ከለቀኩት በኋላ ዮሴፍ እሱ ቪዲዮ አይቶ በውስጥ በኩል ቪዲዮ ልኮልኝ ነበረ። በደረሰብኝ አደጋ ምክንያት በጣም እንዳዘነና በሰዓቱ እሱ ያንን ማድረግ ፈልጎ ሳይሆን የአጎትዬ ውሳኔ እንደሆነ ነበረ የነገረኝ። ለማንኛውም ቪዲዮ ልኮልኝ ስለነበረ ቪዲዮን ተከታተል እንመለስ። ሰላም እንዳልክ እንዴት ነህ? ሰላም ነው አለን ደግሞ እንዳልክ ባየሁት ቪዲዮ በደረሰብ አደጋ በእውነት በጣም አዝኝ ያለው በጣም ያዘንጉት። እና እንዳልክዬ ከሄድኩበትም ምክንያት በእውነት እንደምታስበው አይደለም። በጣም በጥርፊያ ነው የወጣሁት። እንዳልሄድ ራሱ ፈልጌ ነበር እኔ ለሜድ አልፈለኩም። አጎቴ ነው መቶ ብዙ ነገር ነግሮኝ ብዙ ነገር መክሮኝ ምናምን በጣም በጣም ምን ልበልህ፣ በብዙ ነገር እንትን ያለኝ። እንደም ታውቀዋለህ ምን ያህል አደጋ እንደደረሰብኝ፣ በምን ከምን መንገድ ውስጥ እንዳወጣኝ አውቃለሁ፣ እና አንተም ታውቀዋለህ እና በደረሰብኝ አደጋ ብዙ ነገር ጭንቅላቴ ይዝም ስላለ፣ ቢያንስ በቃ አገር ልቀይር አልኩና እዛ ነው የሄድኩት። ሳልነግር ነግር ራሱ በአጋጣሚ ነው በቃ ሁሉ ነገር፣ እሱም በአጋጣሚው ትኬት ሁሉ ይዞልኝ መጣ። እና አንተንም ሳልሰነበት ነው የሄድኩት፣ ምንም ነገር ሳላደርግልህ። በእውነት እንዳልክ በጣም ይቅርታ፣ በጣም አጥፍቻለሁ፣ ይቅርታ። እና የደረሰብህ አደጋ እውነት ልቤን ነው የነካው። እና እንዳልክ ያለው ነገር በጣም ችግር የለውም፣ ሰምቻለሁ፣ አይቻለሁ። እና ብዙ ነገር ውለታ አለብኝ፣ ውለታ አለብኝ። የአንተ ውለታ በዚህ በገንዘብ በዚህ በምንም ቁሳቁስ ነገር አይደለም። እኔ አንተ እንደ ከወንድም በላይ ነ በቃ ከቤተሰብ በላይ ነው። አባቴ ያልደረገልኝን ነገር ነው አንተም ያደረክልኝ። ሜዳ ከጎዳና አውጥተኝ ነው ከጎዳና አውጥተኝ ነው ወደዚህ መንገድ እንድደርስ ያደረከኝ። ልክ የምር ያን ጊዜ ታስታውሰዋለ ያሳለፍነው ነገርን? በጣም ከባድ ነው። እንኳን ሌላ ሰው ላይ ደርሶ እንዲያይ ራሱ አልፈልግም። ምንም ሰው ይህን ቦታ ላይ ደርሶ እንዲያይ አልፈልግም። ልክ እና አጎቴ ቅርቡ ወደ አዲስ አበባ ይመጣል። ስልክህን በዚህ ቴክስት የሱ ስልክ በቴክስት ልክልሃለሁ፣ ደርስልሃለሁ። እሱን ችግር የለውም አጎቴ አዲስ አበባ እንግዲህ ይመጣል፣ ታገኘዋል። እሱን ስ በቴክስት አድርግልሃለሁ፣ ቁጥሩ እሱ ይድም እራሱ ይደውልላል። ስልክህን ሰጥቼዋለሁ፣ ይደውልላል። እና አታስብ እና ሰርፕራይዝ ልናደርግ ነው የፈለግ ነው። ሰርፕራይዝ እናደርጋለን ብዬ ነበረ እኔ ራሱ ያሰብኩት። እኔ ደግሞ እኔም መጣል ብዬ ነበረ፣ ግን የወርቀት ስራ አላለቀም። ያለውን የወርቀት ስራ አልጨረስኩም። እዛ ነው ማምጣት አልቻልኩት። እኔ ማረ፣ በስመ አብ እንዳልክ። እኔ ያለ አንተ እንዴት አንተ እኮ ነው እኔ ራሱ አዲስ ህይወት የሰጠኸኝ ሌላ ህይወት እኮ ነው የሰጠኸኝ። ከእውነት ሌላ ነገር በእውነት እንዳታስብ። እኔ ከጭንቅላቴ ያጠፋም ከውስጥ ያጠፋም ብዙ ሁለት አድርገህልኛል። ብዙም ነገር አመሰግናለሁ፣ እንዳልክ

ቤተሰብ እንግዲህ ተመልሰናል። ዮሴፍ እንግዲህ የላከልን መልእክት ይህንን ይመስላል። እኛም እንግዲህ ከዚህ መልእክት በኋላ የዮሴፍን አጎት በስልክ አግኝተ ነው ነበረ። እሱም እንግዲህ በደረሰብኝ አደጋ ምክንያት በጣም እንዳዘነና ወደ ኢትዮጵያ መጥቶ እኔ ማግኘት እንደሚፈልግ ነግሮኛል። ለማንኛውም አሁን ላይ አጎት ይኸው ወደ ኢትዮጵያ ስለመጣ እኔም ማግኘት ይፈልጋል። እኔም እንግዲህ እሱን አግኝቸው ነበረ። ካገኘትም በኋላ እንግዲህ በትልቁ ነበረ ሰርፕራይዝ ያደረገን የእኛ ደስታ እንግዲህ የሚያስደስታችሁ በሙሉ ይህንን ቪዲዮ ቫይራል በማውጣት የደስታችን ተካፋይ ሆኑ ብዬ በአክብሮት እጠይቃቸዋለሁኝ። ሁላችሁም እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ደግሞ ለሌሎች ሰዎች ሼር በማድረግ እኛን እንድተባበሩን እጠይቃቸዋለሁ። ይህንን ቪዲዮ ግዴታ ቫይራል ማውጣት ስላለብን ኮሜንት ላይ እንግዲህ አንድ ሰው እንደተለመደው ከአስር በላይ ኮሜንት ቢጽፍ ቪዲዮ ቫይራል የመውጣት እድሉ በጣም ሰፊ ነው። ለማንኛውም እስከ መጨሻው ድረስ አብራችሁን ቆዩን። ፒስ። በጣም ይገርማል። በቃ በዛው ተለያየ ነው ያስቀየምኩት ይመስለኛል። ግን እስኪ ሲመጣ ደግሞ በዚህ ክሰዋለው ብዬ ስላሰብኩ ነው። በጣም ጥሩ። አሁን ግን ሲመጣ ካሜራ ሲያይ የሆነ ነገር መደናገጥ ምናምን ቢኖር እንዴት ነው እናታ? እሱ ችግር የለም ችግር የለም ያለ የሚውል ሰው ስለሆነ ብዙም። አንተ ግን ካሜራውን ለምን ፈለግከው? ለእንድ ሜልጅ ግዴታ ማየት አለብህ ግዴታ ነው። የእሱን ደስታ ማየት ስለፈለገ ለሱ ለማሳየት ብዬ ነው። በጣም ይገርማል። አይ ጎበዝ። በነገራችን ላይ አንዳንዴ ነገሮች አሁን እኔ ካልከኝ አንፃር በልጁ ሁኜ ሁኔታ ሁኜ ሳስበው ትንሽ የሚደብር ነገር ሊመስል ይችላል አይደል? ደግሞ በአንተ ቦታ ሆኖ ሰው ደግሞ ቢያየው በጣም ክራውድ የሆነበት አጋጣሚ ነው የነበረው። በቃ ኦፕሽን ነው የተጠቀምከው፣ አንተ ያለችን እጅ ላይ ያለችን ኦፕሽን ነው የተጠቀምከው። እና አሁን እሱ ትንሽ የተከፋ ሊሆን ይችላል ብዬ አስባለሁ ካረገው አንፃር ምናምን። በቃ አንዳንዴ ሰው ውለታ ሊጠብቅ ይችላል፣ አንዳንዴ ደግሞ ምንም ኬርለስ ያለው ሰው ያለ ምንም ውለታ የማይጠብቅ የራሱን ካረገ በቃ ከፈጣሪ ብቻ የሚጠብቅ አንዳንዴ ደግሞ ካረገለት ሰው የተወሰነ ውለታ የሚጠብቅ ሰው ይኖራል እና አትሊስት ከውለታውም አልፎ። የነሱን እንደዛ አርገ የተንከራተቱበትን እንደበ በደብቂ አልተሰጡም መሰለኝ። ስለዚህ የሀያ ሲሆን ትንሽ ወፈንድ ያደርጋል። በእርግጠኝነት ግን እንዳልክን አውቀዋለሁ። ኦኬ ይደረሰ ነው። እሺ በቃ አሁን ደውሎኝ ስልክ አላነሳውም ነበር። ይቅርታሽ። እሺ ይቅርታ እጠይቃለሁ። በእርግጠኝነት እንዳልክን እኔስ አውቀው ካሁን በፊትም ተገናኝተን፣ በዚሁ አጋጣሚ ተገናኝተን ስለምናቅ እዚህ ቢሮ መጥቶ ስለሚያቅ በጣም የዋህ ሰው ነው እንደዛ ኤክስፔክት ያደርጋል ብዬም አላስብም። ሜቢ እንደ የተበደረው ነገር ምናምን ያቺ እንትን ካላለች በስተቀር በጣም የዋሰው ነው። እስኪን እንግዲህ ሲመጣ ያለውን ነገር እየመጣ ነው ስለተባልኩም፣ እኔም አንተን ግን እጅግ አድርጌ ሳላደንቅ አላልፍም። እሺ እዚህ ደግሞ ለዚህ ታውቃለህ፣ አላየሁትም። እና ሄሎ፣ እንዳልክ ይቅርታ፣ በጣም እንግዳ ጋር ስለነበርኩ ነው ያላነሳሁልህ። የት ደረስክ? ኦኬ፣ ቢሮ ደረስክ። በቃ ሊፍት፣ በሊፍት ውጣና ስምንተኛ ፍሎር ላይ ካሳውን ብለና ያሳየዋል ቢሮውን። እሺ እሺ እንዳልክዬ፣ ይ እንዴት ነህ? ሰላም ነው ወይ? ሰላም ነው አለን። እግዚአብሔር ይመስገን። ተሻለ ትንሽ፣ እስኪ ጠጋ በልና፣ ይሄን ሰውዬ ታውቀዋለህ? እስኪ ታወቁ። እስኪ ተደዋውለያቸው ነበረ። በጣም አጥፍቻለሁ። እንዳሰብኩ አይደለም። በእውነት በእውነት የእሱን ችግር እንጂ ያንተን ሳልረዳ ቀርቼ ነው። በጣም ቅርት ነገር፣ እኮ የሚያስቀኝ ነገር ሆኖ ሳይሆን በሰዓቱ ያሳየው ሪያክሽን ነበረ። እኔ ዛሬ ይሄንን ስወርድ ምን እንደሚገጥመኝ አይደለም። እዛ ጋር እኛ የሰው ልጅ ህይወት ያድረግ እና ክፈልን ያለ ሳይሆን ያወጣው መምጪ ነው። ተረድቻለሁ። ግን የእሱ ችግር እዚህ ካለ ይገሉብኛል ብዬ አስቤ ነው። እግረ እንዴት ነው ተሻለ፣ ቁጭ ብለን አናውራ፣ ቁጭ ብለን አረፍ እንዳር እንኳን እንደዚያ መጣ ሰላም ነው እስኪ እንግዲህ ሞገሴም እንግዲህ ያው እንደምታየው በነገራችን ላይ በጣም ታሪኩን ሲያጫውተኝ ትንሽ አንዳንዴ በሰው ጫማ ላይ ቁመ ማሰቡ ቆንጆ ይመስለኛል በእርግጥ እየነገርኩት ነበረ ሰላንተ አንዳንድ ሰው የፈለገ ስራ ሰርቶ ከእግዚአብሔር ብቻ ምላሽ የሚጠብቅ ሰው አለ አንዳንድ ሰው ደግሞ ከራሱ ከሰውየው የሚጠብቅ ሰው አለ ግን። እንዳልክ እንደዚህ አይነት ሰው አይደለም እያልኩት ነበረና፣ በእርግጠኝነትም ያንን አሳይተኸኛል። ለምን አንዳንድ ሰው ቢሆን ቂም ይዞ በቃ እስካሁን አልቀመጥም ብሎ እንደገና መገራገር ውስጥ እንገባ ነበር። በዚህ በጣም አከብርሃለሁ። እንደ እንደ እንደ ጠበቅኩትም እንደተናገርኩትም ሆነ ስላገኘሁ በጣም እጅግ አድርጌ አመሰግናለሁኝ። ሌላው ግን ያው ሰው በተለያየ ምክንያት የተለያየ ነገር ያጋጥመዋል ግን በራሱ ጫማ ላይ ሆነ ስታየው ደግሞ እኔ በጣም ቁጭ ብዬ ታሪኩን ሙሉ ታሪኩን እየሰማው ነበር እና በጣም የሚያሳዝን ታሪክ ነው የተፈጠረው ሆን ብሎም እናንተን ለማስቀየም በሱ አስቦ እንዳልሆነ እንግዲህ ከሱ አንድ በትም ትሰማዋለህ ስለዚህ ምንም የሚያስቀይም ነገር የለም አክቹሊ በቃ እንዳልተቀየም ከዚህ ከእንትኑ ከአገባቢ ይናገራል ምንም አዎ ያው ትንሽ ሰው ፈንድ ይሆናል ታውቃለህ በነገራችን ላይ እኔ ብሆን አታስዋሸኝ ይቀየማሉ ለምን መሰለህ ብድር ግብቼ እንደዛ ምናምን በጣም ያስቀይማል። ግን አንዳንድ ሰው በቀሳፋ ያለ ልቦ ነው የሚሰጠው ሰው አለ እና አሁን እኔ ያየሁት አንተ ላይ በጣም የሚገርም እንትን ነውና በዚሁ ቀጥል። የእውነት ለሰው ልጅ ያለ እሺ፣ ሰውም ያለውን ነገር ማወቅ ይፈልጋል። ትክክል። እኛ ደግሞ በሰዓቱ የነበርንበትን ችግር ስራ፣ የዮሴፍን ስራ ስንሰራ ከመሀላችን ጉዳት የደረሰበት ሰው ሁሉ አለ ወሳና ጫካ ውስጥ ማለት ነው እና ለዛ ሁሉ መታከሚያ እኛ ራሳችን የምናወጣው ግን እዛ ጋር ወጪ አይደለም። እኛ ዋናው ነገር የሰው ልጅ ህይወት ነው። ያ ልጅ ከነበረበት ችግር ማውጣት ነው የኛ ስራ ታቷል ግን ፕሮሰሱ አልቆለት ሊሄድ አካባቢ ሲል ብድር ውስጥ ገብተናል እኛ እና ያንን ብድር ራሱ ዮሴፍን መጠይቅ እንችላለን እኛ ገንዘብ የምናስቀድም ቢሆን ነገር ግን ዮሴፍ ያለበትን ችግር ስለምናቅ ቀስ ብለን መተን ለሱ ነበር ያጫወት ነው። ምክንያቱም አጎት ከሆነ እስከሆነ ድረስ ያለውን ነገር እዛ ጋር ኃላፊነት ተቀብሎ ማድረግ ነበረበት እና ሁሉንም ነገር በወረቀት የነበረውን አሳየን። አይ ይሄ እኮ ሰማንያ ሺህ ብር ከስራው አንጻር ይሄ በጣም ብዙ ብር ነው። ስለዚህ ይሄ ይበቃቸዋል ብሎ ነበር እየሰጠና ማለት በሰዓቱ የነበረው ነገር ያው በሱ ቦታ ሆነ ለመረዳት ምን እንደተፈጠረ ሳታቅ ለመውሰድ ይከባል። እሱን ነው እና ጠበቅ ነው ጠበቅ ነው፣ ምንም አይነት ነገር ሊደርሰን አልቻለ። ከዛ በቃ እኛም አንዳንድ ብድር ውስጥ ብድር ውስጥም ስለገባን መመለስ ስላለብን እንደምንም ብለን ድጋሚ ከሌላ ሰው ተበደረ ነው። ትክክል የመለሱን በደንብ አንደርስታንድ አደረጋል። በሰዓቱ የሌሎች ሰዎችንም ስራ ለመስራት በቃ አልቻለም፣ ምክንያቱም ያለንበት ችግር ነው። ከዛ በቃ ተውን። መጨረሻ ላይ ተመልካች በተደጋጋሚ ጊዜ ሲጠይቀን ያለውን ነገር ለተመልካች አሰንገ ምናልባት እሱም ያንን ቪዲዮ አይቶ ይሆናል። እዚህ የመጣው ልክ ነህ። እኔም በወቅቱ በጣም ተጨንቄ ነበር። ያንተን የለፋውን ለመጣል አልፈልጌ አይደለም ግን እዚህ ጋር አሁን እየዛቱበትም ነበር ወቅቱ እሱም እየፈራ ነው። የሜድ ፍላጎትም አልነበረውም እኮ ግን በእኔ ጉልበት ነው የሄደው። በጣም ይቅርታ፣ በጣም አጥፍቻለሁ ይታወቀኛል። እዛ ሆኜ እኮ በስልክ መጨረስ ይችል ነበረ ግን የልቤ ስለማይሞላ እዚህ መጥቼ ማመስገን ስላለብኝ፣ ይቅርታ መጠየቅ ስላለብኝ ነው የመጣት እንጂ እዛ ሆኜ በስልክ አውርቼ ይቅርታ ብዬ መጨረስ ችላለሁ ግን የማይሆን ነገር ስለሆነብኝ እና ይቅርታ አደረገልኝ። የሚገርም ነገር ለዮሴፍም ለማሳየት የግዴታ ካሜራ መስጄ የእሱን ደስታ ማየት አለበት ብሎ እዛ ጋር ካሜራ አለና ያው ቅራ የለም አይደለም፣ ችግር የለም። እኔ መጀመሪያ ያሰብኩት ያው ከዚህ ቀደም እንትን ያልኩት ቤት ምን አይነት ነገር ለደረሰ እሱ እኔ ስደውልልህ እንደዛ እንደሚያስብ ነገር እና አሁን ላይመጣ ይችላል ሲል አይ ሰላንተ ሳይሆን ያወራሁት የራሳችን እዚህ ጋር ከአሁን በፊት ስለማውቀው ለዛም ነው ሰላንተ ስመሰክር የነበረው እና በዛ ስለሚመስለው በእርግጠኝነት ይመጣል ብዬ ያው እንግዲህ አንተም ቃልህን አክብረህ መጥተሃል። አሁን ግን ያው እሱ ጋር እስኪ ያለውን ነገር ጨርስና ወደ ቀጣዩ ነገር እንገባለን። በእርግጥ ልክ ነህ፣ እንደ ሰው ዝም ብለህ ልትቀየም ትችላለህ። ነገር ግን ከዛ ድረስ እዚህ አንተን ሊያገኝህ ነው የመጣው መጥቷል የሚባል ነገር ስሰማ ነው እኔ የዛ እሱ ይቅር ያልኩት እኔ ብቻ ሳልሆን በእኔ ውስጥ ያሉት ሁሉም ሰዎች እሱ እዚህ መምጣቱን ሲሰቡ፣ በቃ እንዳሰቡ አልነበረም ብለን ነበር ያሰቡ ሁላችን፣ እና ይቅር ብያለሁ። ዋናው የዮሴፍ ጤንነት ነው። በጣም የተሻለ ቦታ ለማድረስ አንተን የኃላፊነት አለብኝ አሁን ላይ ደግሞ በነገራችን ላይ በነገራችን ላይ የእናንተ ልፋት ነው ከግብ ያደረሰላችሁ። ሙሉ ወጪውን ሙሉ ከበሩን ሲያደርግ በአሁን ስናወራ ስለነበረ ያንን ለማስተካከል ሲል እጁ ላይ ምንም ስላልነበረው በዛች ነገር ጥሎ ሂዷል። ግን ዋናው ታርጌቱ እናንተ በደንብ የለፋችሁበትን ነገር ከግብ ነው ያደረሰላችሁ። አሁን እኔ ቆመ ብዬ ሳስበው አንዳንዴ በሰው ጫማ ላይ ሆነ ስታስበው ነገሩና በራስ በኩል ስታስበው እኩል ስለማይመጣ እኔ አሁን በመጀመሪያ ሲነግረኝ እና በኋላ ያለኝ አመለካከት አውቶማቲካሊ የሰው ልጅ በቃ ቶሎ ፈጥኖ መወሰን እንደሌለበት ነውና የተረዳሁት። የእናንተን ግን የናንተን ዋናው እናንተ የተረባረባችሁ እንደዛ መስዋዕት የከፈላችሁለትን ነገር ነው ከግብ ያደረሰላችሁ። ስለዚህ በዛን ሰዓት ደግሞ ምንም በቃ ያንን ትኩረቱ ላይ እዛ ላይ ስለነበረ ያለውን ነገር እዛ ስለጨረሰ እነዚህ ልጆች በምን ልጅ ልሸኛቸው ብሎ ነው ያሰበው መጨረሻ ላይ እና ስንነጋገር የወሰነው ውሳኔ ጥሩ ነው እያልኩት ነበረ። ያውን እንግዲህ በእናንተ በኩል ጥሩ ላይሆን ይችላል ግን በሱ ቋጫማ ግን ትክክለኛ ነገር አድርጎ ድሮ ድሮ ለሁሉ መፍትሄ የሚሰጠውን ነገር ነው ያደርገው። ለዚህም ለይቅርታም እንግዲህ እኔም ይስማው ስለሆነ ጥሩ ልብ ያለ ፈጣሪ ጨምሮ ጨምሮ ይስተ። በነገራችን ላይ ለታ ምናም የሚመጣው ከፈጣሪ ነው። አንድ አንዴ ከሰውም ብዙም ባይጠበቅም ይሄናል ግን አንዳንዴ ደግሞ የፈለገ ቢሆን ያችን ነገር አለመርሳት ወይም በዛው አለመጥፋት ደግሞ ከሞገሴ ተምሬያለሁ፣ ይቅርታን ከአንተ ተምሬያለሁ ከእንዳልክ። ስለዚህ እስኪ ወደ ቀጣይ ፕሮግራማችን ስንሄድ አንተን ያስከፋ ያስደስት ማናገር እሱ ትንሽ ዬ ስጦታ ብሰጠህ በኋላ እና ስጦታው እዚሁ ሪልስቴቱ መጥቶ ነው። የዲሚሲ ሪልስቴት ኦፊስ ነው ያለ ነው። ስለዚህ ምንድን ነው የሚለውን እስኪ አብረን ሞገሴ አንተ ትጀምራለህ። እኔ ልክ ነው። አይ በሙያ ቋንቋ አንተ ብታወራው ይሻላል። ይሻላል አይደለ? ይሻላል እንግዲህ መታወቂያ ላክም ስልህ አንዳንድ ነገሮችን ሳላክ ስልህ እዚህም ሳስመጣህ ይህን ሁሉ ስናደርግ የነበረው ከሞገሴ የቀየዋል እና መጨረሻ ላይ ሁሉ ነገር ተዘጋጅቶ ባለሁለት መኝታ ቤት ከዲ ሚስል እስቴት ላይ ተጨማሪ የሰራተኛ ክፍል ያለው ቤት ለምቦሳ ብለሃል። ስለዚህ እንኳን ደስ ያለ ናጨብጠ አንተም እግዚአብሔር ውለታን ውለታችሁን ፈጣሪ እንግዲህ እንደዚህ ይከፍላል። እና ምስል ይገባል። ቀስ ቀስ በተረፈ እንዴት አገኘው ማለት አሁን እኔ ብያለሁ። ቅድም እዚህ ስመጣ የመጣሁት ያው ስለ ቅድሞ ነገር ልታወራ ይመስለኝ ነበር። በእንደዚህ አይነት ሁኔታ አልጠበኩት። ማለት እሱ እዚህ ሲመጣ ቀድሜ ተነግሮኛል። ሰርፕራይዝ ላይ ያደርግ ይፈልጋል ተብዬ ማለት ነው። ግን ማግኘት አልፈለግኩም እሱን ይቅር ብዬ ዋለሁ። ከኋላ ግን እዚህ ስምንት ሲገባ ያስታውቅ ነበረ። በ እና በጣም የማመሰግነው እግዚአብሔርን ሲያንስብህ ነው። ከዚህ በላይ ባረግ ደስ ምክንያቱም እኛ እንደዚህ አይነት ነገር ጠብቀን አይደለም። ምንም እንሰራው ትክክል እንደዚህ አይነት ነገር ጠብቀን አናውቅም። ከማን ምንም ነገር ጠብቀን አናውቅም። ነገር ግን ማወቅ ያለብህን ነገር ማወቅ አለብህ። ከጥፋተኝነትም አሁን ድን ያለው ማለትም አንተ ደስ ካለ እኔ በጣም ደስ ይለኛል፣ ምክንያቱም የወንድሜ ልጅ ሕይወት ነው ያተረፍኩው ከጎዳና ላይ ያነሳልኝና፣ ይሄ ሲያንስብ እንጂ ሲበዛብህ አይደለም። በጣም ነው የማመሰገነው። የበለጠ ግን ለይቅርታው ነው በጣም የማመሰገነው። ቴንክ ዩ። እናመሰግናለን። ግን በዚሁ አጋጣሚ ይሄ ይሄን በነገራችን ላይ አሁን ያስኩል በባለፈው የገዛሁ ቤት አለ፣ ፕሮግሬሱንም እንድታየው እፈልጋለሁኝ። አሁን ላይ የዲያስፖራ ብሎ ካወጥተና ቁጥር ሶስት ለሆቴል አፓርትመንት ብለን ይዘነው የነበረ ግን ዶዋል ቪው ያለው ወደ ሲቲውም ወደ ማውንቴኑም የሚያይ ሂል ሳይድ ቪው ያለው ብሎክ ላይ ነውና ባለ ሁለት መኝታ 125 ነጥብ 7 ካሬ ተጨማሪ ሰራተኛ ክፍል ከነባዙሩም ያለው ቤት ነው። እንግዲህ ለአንተ የመረጥኩት ለምንድነው ይሄን ያደረኩልህ? ወደ ኮሌክሽን ብዬ ነበረ ቤትም ካሁን በፊት ስለገዛ ምናምን ስለው እንደው በስጦታ መልክ ስለሰጠውት እኔ ቤት ላይም ሊኖር ይችላል። እና ያኛውን እንግዲህ ራሱ ነው የገዛው። እኔ ኮሌክሽን ላይ ልከፍል አይደለም የሚመጣው ምክንያቱም ትልቅ ውለት አለብኝ። ስለዚህ ቆንጆ ቦታ ያልከውን አዲስ ፕሮዳክት ካወጣችሁትም ይሁን ከድሮም ይሁን ቆንጆ ቦታ ያልከውን ምረጥልኝ አለኝ። እኔ ደግሞ ያው እንግዲህ ስጦታ ቆንጆ ሲሆን ቆንጆ ነው አይደለ? ሂልሳይድ ቪውም ሲቲ ቪውም ያለውን ቆንጆን አሁን ከተለቀቀው ከዲያስፖራ ብሎክ ቁጥር ሶስቱ ላይ የመጨረሻ ብሎታችን ነው። ይሄኛው የመጨረሻ ብሎካችን በጣም የሚያምር እይታ ያለው ለሆቴል አፓርትመንት ተብሎ ተይዞ የነበረው ነው። ከዛ ላይ ባለ ሁለት መኝታ 125.7 ካሬውን እሱን ነው እንግዲህ በስም አዘጋጅቶ ሁሉ ነገር ስላለቀ በጣም ደስ ያለኝ ነው። እዚህ ላይ ምንድነው መሰለህ፣ ባለፈው አንድ ቤት ገዝታ አላት። አሁን ሁለተኛ ቤት ስትገባ ሁለት ቤት ለገዛ አንድ ቤት በነፃ የሚል ፓኬጅ አለ ለታለ። ስለዚህ እዛ ጣለይ ማካተቻለሁ። ፈጣሪ ካለ ባለ ሶስት ቤት ባለቤት ፍቶን ትሆን ትችላለህ። ስለዚህ እድልህን እንግዲህ ያየነው ስለሆነ ቆንጆ እድል እንደሚሆን አልጠራጠርም። ከፈለክ ሱቁ ላይ ትመዘገባለህ። ከፈለክ ቤቱ ላይ ሁለት አንድ ግራውንድ ላይ ያለ ሱቅ አለ ዘጠና ካሬ አንድ ደግሞ በ145 ካሬ ላይ መቶ ሃምሳ ነጥብ ስምንት ካሬ ላይ አራተኛ ፍሎር ላይ ያለ ቤት አለ። እሱ ላይ ወይ ከሱቁ ላይ ትሄዳለህ ወይ ከቤቱ ላይ ትሄዳለህ። ሁለት ቤት አለ። ሱቁ ላይ ይሻለኛል ካልኩ ሱቁ ላይ ትሄዳለህ። መኖሪያ ቤቱ ይሁን ችግር የለውም። እዛ መኖሪያ ቤቱ ላይ ጣገባለው ካልኩ መብት ነው። ስለዚህ ይሄ ሰላለ ፐርፐዝሊ ሆን ብዬ በዛኛው ደግሞ ይሄኛው ምድር ስላለ ማን ያውቃል፣ ባለ ሶስት ቤት ልትሆን ይችላል። እንዴ ምስል ላይና ይሄኛውን ይዘልሃል። ያው ስለቤቱ ብዙም ገለጻ አላረግልህም። አሁን ግን አዲስ ገለጻ ላረግልህ የፈለኩት የመጨረሻ ሎታችን ስለሆነ በቃ ሂል ሳይድ መኖሪያ የሂል ሳይድ ኮምፓውንዱ የመጨረሻ ሎት ነው። እንደ ሆቴል አፓርትመንት ተይዞ የነበረ ቤት ነው። በዛ ላይ ሁለት እይታ ነው ያለው። ወደ ከተማው ማየት እድላለው። የብሎክ አቋም አቀማመጡ ወደ ሲቲውም ወደ ማውንቴንም የማየት አለው። ስለዚህ ሂል ሳይድ ቪው ሆነ ዱዋል ቪው ያለው በጣም ቆንጆ አፓርትመንት ላይ ነው የመረጥኩት። ሰባት ካሪውን ነው ስለዚህ ላንቴን ተበርክቶልሃል። ምናልባት ይሄን ፕሮግራም እያዩ ቤት እኛ ጋር ጆይን ማድረግ ለሚፈልጉ ሰዎች ከባለ አንድ እስከ ባለ አራት መኝታ የካሪ አማራጭ አለ። እሱም አጠቃላይ ክፍያውን ለምሳሌ ባለ አንድ መኝታ ቢገዙ አጠቃላይ ክፍያው 6 ሚሊዮን ነው። ቅድመ ክፍያው 487000 ብር ነው። እስከ ሶስት ዓመት የሚከፍሉት ደግሞ አንድ ነጥብ ዘጠኝ መክፈል ይችላሉ። ቀሪውን ከ5 ዓመት እስከ 25 ዓመት በሚደርስ የባንክ አማራጭ ስላለ እኛም የምንፈልገው ከነሱ ከ100% ላይ 38%ን ነው የምንፈልገው ማለት ነው። 3 ዙር ማለት ነው። ስለዚህ ይሄንን እስከ 3 ዓመት ከፍለው መያዝ ይችላሉ። ለምሳሌ አሁን ያንተ የመረጥነውን ቤት ደግሞ ደሞ 125.7ቱን አጠቃላይ ክፍያው 11 ሚሊዮን ነው። ቅድመ ክፍያው 887 ሺህ ነው። በ3 ዓመት ደሞ የሚጠበቅባቸው 3.3 ሚሊዮን ብር ነው 30% ማለት ነው። ስለዚህ ቀሪውን በባንክ ስለሚያደረጉት እየኖሩበት ከ5 ዓመት አሁንም አሁን እስከ 25 አመት መክፈል ስለሚችሉ 145 ነጥብ አንድ ካር ያለ ይሄ ባለ 3 መኝታ ነው። ተጨማሪ ሰራተኛ ክፍል አሁንም ከነባዙሩ ሙ ይኖረዋል አጠቃላይ ፊዩ 12.8 ሚሊዮን ነው። 8% ን 1 ሚሊዮን 24 ሺህ ብር ከፍሎ ይዋዋል እና ቀሪውን 30% በ3 ዓመት ጊዜ ውስጥ 3.8 ሚሊዮን መጨመር ይችላል ማለት ነው። እየሰራ ስለሆነ የሚከፍለው ወደ ባለ አራት መኝታው ስንመጣ ተጨማሪ አሁንም የሰራተኛ ክፍል ከነ መታጠቢያው አለው። ያው ዲዛይናቸው የታወቀ ነው ሰርቪስ ኳርተር ስለሆነ ባለ አራት መኝታው 176 ካሬው 15.5 ሚሊዮን ነው። አጠቃላይ ክፍያው፣ ቅድመ ክፍያው 1.2 ሚሊዮን ነው። እስከ 3 ዓመት እስከ 4 ዓመት የሚጠበቅበት 4.6 ሚሊዮን ብቻ ነው ማለት ነው። ስለዚህ ይሄን ከፍሎ ባለቤት የሚሆንበት አጋጣሚ ስላለ በዚሁ ይሄን ፕሮግራም የሚያይ ሰው ይህንን እድል እንዲጠቀምበት ለአስር ቤቶች በዲኤምሲ ሪል እስቴትም ይህንን ኦፈር አቅርቦላቸዋል። በአንተን ያንተን ዩቲዩብ አይተው ወይም ይህንን ፕሮግራም አይተው ወይም ደግሞ በአንተን አንተን ሜንሽን አድርገው የሚመጡ ሰዎች እንዳልክ ብለው ከመጡ ቀጥታ እኔ እዚህ ቁጭ ብዬ ማስተናግድ ይሆናል ማለት ነው። መልካም እድል ላለው የምታስተላልፈው መልክለ ለአንተ እድሉ ይሰጣል። እንግዲህ በቅድሚያ እናንተንም ላመሰግናችሁ ወዳለሁ። በመቀጠል ደግሞ አንተንም ይቅርታ መጠየቅ እፈልጋለሁ ምክንያቱም እዛ ጋር እኔ ስላንተ ያወራበት ፓርት አለ፣ ተመልካቾች የሚያስታውሱት ነገር ነው እና ስላንተ ማውራት ፈልጌ ሳይሆን በተደጋጋሚ ጊዜ ሰዎች በውስጥ በኩልም በኮሜንትም ዮሴፍ የት ነው ያለው የሚለው ነገር ማወቅ ይፈልጋሉ። እኔ ደግሞ ሚስጥር አድርጌ ነው ያስኩት ምክንያቱም ሁሉም ነገር ሚዲያ ላይ አይወራም ብዬ ነበር ማስበው። ነገር ግን ጫናዎች ሲበዙብኝ ለመንገር ተገድጄ ነበረ። ከዛ በኋላ እንግዲህ ብዙ ሰው ኮሜንት ላይ አንተ አንተ ላይ ቅያሜ እንዳለው ሲጽፍ ነበር። ቤተሰብ ቆንጆ ነው። እንግዲህ የእኛን ቤት ከአሁን በፊት ታውቀዋለህ። ሙሉ ፋሲሊቲ የተሟላለት በእያንዳንዱ ቢልዲንግ አምስት አምስት ሊፍት የተገጠመለት ነው። አንዱ የካርጎ አራቱ የፓሴንጀር ናቸው። ኮሪደራቸው ሰፋፊ ነው። አምሳ ፐርሰንቱ ናቹራል ላይት ና ቬንቲሌሽን እንዲያገኝ አምሳ ፐርሰንቱ ደግሞ ቤቱ ያረፈበት ነው እና በጣም ብርሃን ያላቸው በጣም የሚገራርሙ ቤቶች ነው ያሉት። ሰርቪስ ኳርተሩን ጠብቆ ነው የሚሄደው። ከሁለት መኝታ እስከ ባለአራት መኝታ ደግሞ ለሚገዙ ከስተመሮች ተጨማሪ የሰራተኛ ክፍል ከነባዝሩሙ ያለው ነው እና ለህፃናት መጫወቻ የመዋኛ ገንዳ፣ ጋርደን፣ በቂ የሆነ የመኪና ፓርኪንግ ሙሉን ያካተተ ነው። በተለይ ደግሞ ይህ አሁን የመጨረሻ ብሎክ የተለቀቀው የመጨረሻ የሳይታችን የመጨረሻ ብሎክ ነው። ፕላስ ደግሞ ቅድም እንደነገርኩ የሆቴል አፓርትመንት ተብሎ ተይዞ ስለነበረ እይታው ድዋል ነው። ወደ ሲቲውም ሚያል ወደ ማውንቴኑም ሚያል እና ድዋል ቪው ነው የሚኖረው በጣም የሚያምር እይታ ነው ያለው። ለሩም እያሸበረቀች ነው። ከፊት ለፊት ኮሊደር ልማት እንዳየው ካሁን በፊት የነበረውን አሁን ያለው በጣም ይለያያል እና ከፊት ለፊቱ የሚገርም የኮሪደር ልማት እየተሰራ ነው። ከኮሪደር ልማት ነፃ ነው የእኛ ሳይታችን። ምንም የሚያሰጋ ነገር የለም። ወደ ተራራው እየተጠጋ ነው ሂል ሳይድ ቪው ነው ያለው። ስለዚህ እዚህ ላይ ቤት መግዛት የሚፈልግ ሰው ካለ ለኢንቨስትመንት የሚሆናል። ለመኖሪያ የምቹ ነው። በተለያየ መንገድ አማራጭ ስላለው ፋሲሊቲውን አካባቢ የተላሟላለ ስለሆነ ደግሞ ሞር እያደገ ነው ያለው። ስለዚህ ሞር እየለማ ነው ያለው። እዚህ ላይ ኢንቨስት ቢያደርጉ ሰዎች ተጠቃሚ ይሆናሉ። እንግዲህ እኛ ጋር ጆይን ያላደረጉ ሰዎች ካሉ ወይም ይሄንን ፕሮግራም አይተው ቢመጡ በዚህ በተጠቀሰው የዲስካውንት ዋጋ ማግኘት ይችላሉ። ከስር በሚቀመጠው ስልክ መደወል ይችላሉ። ያው እናንተን ማስፈቅጄ ስለሆነ ያለውኩ። ስለዚህ ያንን መጠቀም ይችላሉ። እናመሰግናለን። ይጠቀሙበት፣ ይጣቀሙበት እላሉ። እንግዲህ እኔ ሞፈር አቅርቤ ያለው ያለውን ሞፈር ለአስር ቤቶች ነው። ቀድሞ የመጣ ቀድሜ ነው የምሰጠው። ለከስተመሮችን ብትነግሪልኝ ደስ ይለኛል። ለተመርካቾች ቀድሞ ለሚመጣ እንግዲህ እንደሚያስተናግዱ እናንተም እንግዲህ እኔም ብላችሁ የኔን ስም ሜንሽን አድርጋችሁ በእኔ ስም ቤት የምትገዙ ከሆነ በዚህ አሁን ሜንሽን ባረኩት፣ ያው እንግዲህ ቪዲዮ ስለሆነ አይከታይ አይደረግ ምን አይ፣ በዚህ በዲስካውንት ነው ለአስር ቤቶች ነው። ይህን አሁን በተናገሩት ዋጋ መሰረት መጠቀም ይችላሉ። ለአስር ቤቶች ብቻ ቀድሞ ለሚመጡ ለአስር ደንበኞች ብቻ ማለት ነው። ስለዚህ አሁን ቀድሞ ለሚመጡ ለአስር ሰዎች ስለሆነ የኔ ተመልካቾች እንግዲህ ቀድማቸው መጣች፣ ይሄን ነው ተጠቀሙላለሁኝ። በነገራችን ላይ በጣም ነው ደስ ያለኝ። ታሪኩን እየሰማው ስለነበረ ትንሽ ውስጤ በጣም እንተ ፈርጭ ነበር። ምክንያቱም አንተ እሱን ስታየው ያለ የሚመጣው ነገር ምናምን በጣም ከባድ ነው እና በዚህ በመጠናቀቁ በጣም ደስ ብሎኛል። እዚች ጋር ያለችውን ነገር ላንተን በስሜ የተመዘገበች እቺ ደረሰኝ ናት። ሁለት አግሪመንት አለ፣ አንዱ ለኛ፣ አንዱ ላንተ። ያው አንተ ስለምታቆፋው በፊትም ስለምታ ፈርምና ያለውን ነገር መጠቅለል ይቻላል እዚች ጋር ገዢ ገዢ የምትለው ላይ እናመሰግናለን። ስለዚህ ይቺ ያንተናት፣ ማለት ነው። እሺ ማለት አንተ ነው። እኔ ልስጠው ጋሽ ሞገስ፣ አብረን እኔ በዚህ ልምጣና እናንተ ተቀበሉ እንግዲህ